ይህን ኢንተርቪው ባለፈውን ገልጭ እንደነበረ በጌታቸው ረዳ ላይ ሀሳብ መስጠት አቆም ያለ ያልኩበት ብዙ ምክንያቶች ነበሩ እና አይ ቲንክ የኛው የመጨረሻ መጨረሻ ይሆናል ብዬ ተስፋ አደርጋለሁ። ሁለት ነገሮችን ነው በተቃረ ነው የማየው ጌታቸው ረዳ ኢንቴግሪቲ ለመጠበቅ ሲባል ወይም ሊጠብቅ ሲል የማህበረሰቡን ፐብሊክ ኢንትረስት ለማስከበር ሲባል የተሻለ መንገድ አለ ብሎ የማመን መብቱ የተጠበቀ ነው። እኔ በማየው ብቻ ነገሮች ናቸው የሚጠበቁት ወይም ደግሞ ነገሮች የሚሄዱት የሚል እምነት የለኝም። ግን ቤዚካሊ ረዥም ኢንተርቪው ሰጥተህ እዛ ውስጥ ያሉ ሀሳቦችን በአግባቡ ሲታዩና የአብይ አህመድ መንግስት እንደ መንግስት ደግሞ ትራክ ሪከርዱ እስካሁን ሲታይ አንተ ያልከውን ነገር አያሟላም፣ ትክክል አይደለም ለማለት ነው። ይህንን አይ ቲንክ ይህንን ፕሮግራም እየሰራን ያለ ነው። ሌሎች ሀሳቦችም መስጠት የፈለግኩት ማለት ነው። ግን ሁለት ነገሮችን ላንሳና ሀሳቤን ላስጠቃለል። ቴዲ ቤዚካሊ አቶ ጌታቸው ረዳ የትግራይ ህዝብ ፐብሊክ ኢንትረስት ህወሀቶች እንደሚሉት አንታይ አይደለም የተሻለ እንደውም ግንዛቤ የተሻለ መረዳት ያለው ሰው ነው ብዬ ነው የማስበው። በዛን ጊዜ ከፕሬዚደንትነቱ ሲያባረሩትም ህወሀት በራሱ ነፍስ ላይ እንደተኮሰ ነበር የቆጠርኩት። ምክንያቱ የተሻለ የሚያስብ የተሻለ የሚያነብ የተሻለ የመናገር አቅምም ያለው ኖት ኦንሊ በትግርኛ በአማርኛ ኢንክሉዲንግ በእንግሊዝኛ በአለም አቀፍ ማህበረሰቡም በነበረው የጠሩነት ጦርነት ሲካሄድ በነበረው ሚና እና ከዛ በፊትም በነበረው ኮንትሪቢሽን ምክንያት ብዙ ሰዎችን የማግኘት አቅም ያለው ሰው ነው። ቆርጠው የጣሉት እነሱ። ኦፍ ኮርስ ለውጥ የሚባለው ቃልም ራሱ ስለሚያማቸው ልክ ለውጥ ትግራይ ውስጥ ለውጥ የሚባል ቃል ሲነሳ ለሕወሃት ልክ በቃ የሆነ ቫይረስ እንደገባ ነው የሚያስቡት። በዛ በኩል አንድ ግልጽ መሆን ያለበት ነገር ስለሆነ ብዬ ስለማስብ ነው። ሁለተኛ ግን አዘጌታቸው ረዳ የመረጠውን መንገድ መከተል ይችላል፣ ምንም ችግር የለው። የመረጥከው መንገድ ትክክል አይደለም፣ የስህተት ነው ሊባል እንደሚችል ከማህበረሰቡ ደግሞ ኤክስፔክት ማድረግ አለበት መጠበቅ አለበት። አሁን በሰጠው ኢንተርቪው የአብይ አህመድ መንግስትስ መህዲ ሀሰንም እዛ ላይ እንዳነሳው በትክክል ደስተኛ ነው ወይ ቦታው ላይ ያስቀጥለዋል ወይ የነበረውን ያክል የተሰሚነት እሱ እንደሚለው ማለት ነው ኮታንኮት እሱ እንደሚለው የነበረውን ያክል የአማካሪነት ሚና ይዞ የማስቀጠል እድል ይኖረዋል ወይ? ምናየው ነው የሚሆነው። ምካት የአብይ አህመድ መንግስት ያው እንደነሳውት ለታሎም ለጌታቸው ረዳ ለእነ ለማ መገርሳ ምን እንዳደረጋቸው ስለምናውቅ ማለት ነው ሶ ምንድነው ሊሆን የሚችለው የሚል ሐሳብ ላንሳ አንደኛ ከአማካኝነት ሚናውን ቀስ በቀስ አሁን ባይሆን በተወሰነ ስድስት ወር ሰባት ወር ሊያነሱት ይችላሉ። እሱም እንዳለው ኦፍኮርስ እኔ ምንም ፍላጎት የለኝም፣ የፖለቲካ ስልጣን ፍላጎት የለኝም፣ እንደው እመኑኝ ብችል ብችል ይህንን ነገር አስታግቼ ወደ አካዴሚም ወደ ምናምን መሄድ እችላለሁ አይነት ነገር ያለው ነገር አለ። ያው ምናየው ነው የሚሆነው። ይህንን ኢንተርቪው ግልጽ ካደረገው ነገር ግን ከአብይ አህመድ ጋር በመስራት የትኛውም የፈለገ ጥሩ ኢንቴንሽን ቢኖርህ ማሳካት የምትችለው የትግራይ ህዝብ ጥቅም የለም ነው ያንን ማድረግ ደግሞ መሰረታዊው የጌታቸው ረዳ መከራከያ ነጥብ የሆነው ህወሀ ትግራይ ውስጥ እንዲዳከም እያደረግኩን ነው የሚለውን ነጥብ ራሱ ውሃ አይቋጥርም። ትክክል አይደለም። ህወሀትን ለማዳከም የግድ ከአብይ አህመድ ጋር መስራት የለብህም ሌሎች የትግራይ የፖለቲካ ፓርቲዎችም ከዚህ ከእንደዚህ አይነት አመክኒው መማር ነው ያለባቸው። ይህን ማምነው እስካሁን ባይዘወይ ባለፉት ሶስት አመታት ትሄዲ የፌዴራል መንግስቱ ትግራይ ውስጥ ያሉ በትክክል ህወሀትን የሚቃወሙ የፖለቲካ ፓርቲዎችን ጠርቶ በስነ ስርዓት ከእናንተ ጋር መስራት እፈልጋለሁ አይነው፣ ልዩነት እንዳለን አውቃለሁ፣ እናንተም ወደ እኔ መቅረብ እንደማትችሉ ልክ እንደ ሌሎቹ ኮአፕት አድርጌ ትግራይ ውስጥ አዲስ ብልጽግና ብልጽግና የሚሸት ብርም በሉት ምንም በሉት ፓርቲ መመስረት እንደማልችል ይገባኛል። ሆኖም ግን ለህዝባችሁ ጥቅም ስትሉ ከኔ ጋር መስራት አለባችሁ ብሎ ጥሪ ብቻ ሳይሆን ሌላ ነገርም አቅርቦ ከእነሱ ጋር መነጋገር ነው የነበረበት። ኢንክሉዲንግ ጌታቸው ረዳ ማድረግ የነበረበት ማለት ነው። ኢንስቴድ ኦፍ እሱ እንደሚለው ስምረት ፓርቲ መስርቶ፣ ትግራይ ውስጥ ከእሱ በፊት የተመሰረቱ የፖለቲካ ፓርቲዎች ነበሩ። ከእነሱ ጋር አብሮ አስተባብሮ ጌታቸው ረዳ ትግራይ ውስጥ ኮንሰንት ያሉት ኢንስቲትሽንስም ያሉት አይነት ሰው ሁኖ የአማካይነት ሚናውም ይዞ የበለጠ አቅም መፍጠር ሲችል እሱ ያደረገው ግን ሞር በቃ በእኔ ላይ ብቻ የተመሰረተ አይነት የፖለቲካ አካሄድ ስለሆነ ትክክል አልነበረም። ትክክል አይደለም የምንለው እንደዛ ነው የሆነው ነው የሆነው አሁንም የምለው አንድ የሀሳብ ሀሳቤን ማጠቃለ የምፈልገው ጸዳ ለማ ባነሳቸው ጥያቄ ነው የሚሆነው ወይም ደግሞ አስተያየት ነው የሚሆነው። ከትግራይ የሚወጣ የትኛውም የፖለቲካ አመራርም ይሁን ኢንዲፐንደንት ስኮላር በሉት ዋደበር በሉት ህወሀትን ጨምሮ ከትግራይ ጦርነት በኋላ ሞራላዊ፣ ህጋዊ ጥያቄዎችን ሲጠየቁ በምን መልኩ ነው የሚመልሱት? የኢንቴግሪቲ የኬሬጅ ጥያቄዎች ሲጠየቁ እንዴት ነው የሚመልሱት? በቃ ከህወሀት አብሮ ለመስራት ለምሳሌ ቢፈልግ አንድ ከአሁን በፊት ተቃዋሚ የነበረ ሰውም አንዳንድ ከአሁን በፊት ተቃዋሚ የነበረ ሰዎች አሉ ባይዘ ወይ የህወሓት ጋሻ ጃግሬ ሆነው የኤርትራ መንግስትን ወደ ትግራይ መግባት በቃ እንደ ትልቅ ድል የሚቆጥሩት ማለት ነው። ማገዝ ጽምዶ የሚሉት እነሱ ኦፍኮርስ ጽምዶ አሁን ብዙም ያለ አይመስለኝም። ግን ተወደደም ተጠላም ግን እነዚህ መሰረታዊ የሆኑ ህግና የሞራል ልዕልና ጥያቄዎችን መመለስ የማይችል ከሆነ ኢቨን ተሳስቼ ነበር አሁን ግን ሁለተኛ አለሳሳትም ለማለት አቅም ያለው እነዛ ስህተቶችን ወደ መቃብሬ ይዣቸው እገባለሁ የሚል ሰው ሌላ ተመሳሳይ የሆነ ስህተት ከጊዜ በኋላ ደግሞ ይህንን ስገመግመው ኢንሃንሳይት ትክክል አልነበርኩም ብዬ የሚያስብሉ ነገሮችን መፈጸም ይኖሩበታል ወይ የሚል ጥያቄ ነው። ማንሳት ንፈልገው እሺ ብልጽግና ተቃዋሚ የትግራይ ተቃዋሚ ፓርቲዎችን ማነጋገር ነበር። እኔ አል ብልጽግና እንዲህ አይነት በጎግብ ይኖረዋል ብዬ ስለማላምን ይህንንም ኤክስፔክት አላደርግም አንዳንድ ተቃዋሚ በትግራይ ተቃዋሚነት ስም የተደራጁ ግን በስመ ህወሃት ጥላቻ አብይ አህመድን ሲደግፉ እመለከታለሁ አንዳንድ ያው የጌታቸው ረዳን ቡድን ኮታንኮት ሀሳብ የሚያስተጋቡ ገጾች ዛሬ ሆን ሪቪው የተባለ አንድ ቶታል የደህንነት መስሪያ ቤቱን አቋም የሚያንጸባርቅ ሚዲያ ሼር ያደረገውን የትግራይን ጀኖሳይድ የሚክድ ጽሁፍ አጋርተው ተመልክቻለሁ። እና ደስዬ አሸናፊን ጨምሮ ነገራችን ላይ እና ሚን ህወሀትን ለመቃወም በመቃወም ስም ህወሀትን መሆን ከሆነ የመጨረሻ ያገባችሁ ምን ያደርግላቸዋል? በቀጥታ ህወሀትን አትሆኑም ወይ ነው እኔ የምላቸው። ከዚህ በፊትም ይህን ጥያቄ ጠይቅ ህወሀትን በመቃወም ስም ህወሀት መሆን ምንድን ነው? ገደብ ማድረግ አያስፈልግም ወይ? ጀኖሳይድ አልተፈጸምም የሚል ጌታቸው እንኳን ያላለውን ነገር በስመ ጌታቸውን መከላከል፣ ያንን ጽሁፍ አምጥቶ ሼር የምታደርገውን አታነባውም? የእውቀት ነው፣ የቋንቋ ችግር ነው። ሁለቱ ያለባቸው ብዙ ሰዎች አንዱ ይክዳል። ጽሁፉ በትግራይ ጀኖሳይድ ለመፈጸሙ ምንም ማስረጃ የለም ብሎ ይክዳል። ጽሁፉ የትግራይ ጀኖሳይድ ጌታቸውን እደግፋለሁ ብለህ ጌታቸውን እንኳን ያልካደውን ጀኖሳይድ የሚክድ ጽሁፍ ታጋራለህ እንዴ? ኧረ እንደው እባካችሁ፣ እንደው ኧረ እንደው ቅጥ ይኑር። ኧረ እንደው እባካችሁ ማለት እ የሚያስብል ነው። በቃ እና ይህ በቃ የምታደረጉትን ስታደረጉ በህዝብ አትከለሉ። ኛውም ከሻእቢያ ጋር ሲገረድ ይሄኛውም ለብልጽግና ሲገረድ ለትግራይ ህዝብ ብዬ ነው የሚሉት ነገር አለ። ከትግራይ ህዝብ ጨፍጫፊዎች ጋር የምሰራው እኮ ለትግራይ ህዝብ ብዬ ነው የሚባል ነገር አለ። የትግራይ ህዝብ መጨፍጨፍን የመጨፍጨፍን ግብ ካለወጡ ኃይሎች ጋር ብር የሚሰራው ለትግራይ ህዝብ ብዬ ነው የሚባል ነገር አለ። እነዚህ እኮ ነው እያሉ ያሉት ነገሮች ላይ ጽምዶዎቹም ጥምዶዎቹም እና መላልሳችሁ አትግደሉት፣ ህዝቡን ነው እኔ። መላልሳችሁ አትፍጁት፣ መላልሳችሁ አትጨፍጭፉት። በቃ ካምፕ መለወጥ ፈልጋችኋል፣ ሂዱ። ግን ለህዝብ ብዬ ነው አትበሉ ነው። አመሰግናለሁ በጣም ጌታቸው ቦች አንስተናል። ተከታታዮቻችንንም እናመሰግናለን። ፌር ሳታደርጓ አትሂዱ፣ ላይክ ሳታደርጓ አትውጡ፣ ሰብስክራይብ ሳታደርጓ አትሂዱ። ዛሬ ዝግጅታችን በዚህ ተፈጽሟል። ደህና ሁኑ። ርእዮትስ ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምፅ የሚሆን ርዕዮትስ ሚዲያ ስለተበደሉ ሁሉ መብት ስለ ንጹሐን ደህንነት ለዓለም የሚያስተጋባ መድረክ። ሰብአዊ ክብር የዘውትር ትኩረታችን፣ እውቀት እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልሶች ትንታኔዎችና ጽሑፎች የሚስተናገዱበት የልቀት የእውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን ሪዮት ሚዲያን በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ሪዮት ሚዲያን ይደግፉ። ሪዮት ሚዲያ በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202 4 4151418 ርዮትን ይርዱ 2024151418 የዜልና የካሻፕ አድራሻችንም ነው። የእርሶ የሆነውን ሪዮት ይበልጥ እንዲመነደግ የበኩሎን ያድርጉ። ለሕሊና ለታሪክ ለሕግ ተጠያቂነት እንሰራለን። ሪዮት ሚዲያ የንጹሃንና የግፉ